ፓስተርዬ እንደው ያው ስለተመለስክ ደስ ብሎኛል። ከትላንትና ሙድ ዛሬ የተሻለ ነው ብዬ አስባለሁ። አትሊስት ዛሬ ፈገግ ብላል። ትላንት ግን ሪሊ እውነት እኔም በቃ ወጣሁ፣ ኮምፕሊትሊ ስታስወጣኝ ከገቶ ወጥቼ የቀጥታ ነው የተኛሁት። እና ያለ አንተ ቲክታኩ አይደምቅም። ልወጣ ነበር፣ ለምን እንደው ታውቂያለሽ። በጣም ላይክ። አሁን ግን በቃ ለሴቶቹ ድምፅ መሆን እንዳለብኝ። አሁን እንደዚህ አሁን ሰው ሲጎዳ ደስ አይለኝም። ነገም አንቺ ላይ ሰው ቢደራጅብሽ ደስ አይለኝም። ተደራጅቶብኛል ፓስተር፣ የሆንኩት እነግርሃለሁ። እዚህ ያላወራውም ግን የሆንኩት ነገር አለ። ቲክቶክ ላጠፋው ነበር እንትን ልበታለን። አሁን በቤት ታየ ተደራጅቶ ስለመጡ ማፍረስ አለብን። ፌር ፋይት ማድረግ አለብን። የእኛ ስራችን ምንድነው? ፋይቱ ፌር እንዲሆን አንድ ለአንድ እናያለን እስኪ አቴቴ ዮናሴጋ ጅጂኪያ ሊያ ከሌ ከሌ ከሌ ተደራጅተው እችን አንዲት አድርጌ ምስኪን ሊበሏት ነው። ልጅቷ ደግሞ በጣም ትናገራለች እንጂ የዋናት ተመልሳ ታወራለች እንጂ ቤትየዋናትን ብላ በቃ ታወራለች፣ አትሰራም። ይህ እንደገና ዘገዬ የሚባል አንድ ደንቆሯል፣ ደግሞ ጆከር፣ እሱም ደግሞ ለእሷ ለእሷ እንትን ነው የሚፈልገው እሱም በዛ ጋር ቀድም የሆነ ቤት ገብቶ ከእሷ ቤት ገብቶ ሌላ ነገር ይላል። ሌላ ቤት ገብቶ ደግሞ ሌላ ነገር ይላል። ስለዚህ አሁን እቺ ልጅ ሳያት የእሷ ጓደኛ ደግሞ ጉቺ የምትባል አንድ የሀረር ልጅ አለች። እሷም ደግሞ የዋናት በቃ ሊበሉ ሆኑ። ሳያቸው ሊበሏቸው ሆኑ። እዮዳብ ያለ ንጉስ፣ እዮዳብ ያለ አይ ፓስተር፣ የኛ ሴቶች ላይ የሚደርሰው ጥቃት ቀላል ነገር አደለም። በእውነቱ አብዛኛው ሰው እንሄድበታለን ተው። ሰግጦ ይወጣል። ፓስተርዬ ረፍት አድርግና ልተኛ ስለሆነ አንድ ሰው ዋናዬም ነው። እንሄድበታለን። ነገ በሰፊው እንሄድበታለን። ተዘጋጁ፣ ሁላችሁን። አንቺም ደግሞ ላኪልኝ፣ እነማ እነማ እንደሆኑ እናያቸውና መብረቃዊ ጥቃት ነው የምናረገው። ሰሜኔዝ ነው የምናረገው። አንቺን ከነኩማ ሰሜኔዝ ነው የምናረገው። ኧረ ፓስተር፣ ይሄ በስልክ ላይ ብቻ የሆነ ነገር እንዳይመስል መሬት ላይ የወረደ ጥቃት ነው። ኧረ እንደዛ ከሆነማ እንትነም ምናለት እኮ እንደው ያው ሙዱ ጥሩ ስላልነበረ እንጂ አመጣጤን በ ይሄን ጉዳይ እንድትፈጽምልኝ ነበረ። እና ዝናል ብቻ እረፍት አድርግ ዛሬ። ይቅርታ የላካችሁ ሰዎች መውጣት ስላለብኝ ነው። ነገ በሰፊው እንሄዳለን። ነገ በሰፊው ሐቢባ እጅጋዮ፣ ኪዳነ ሞናቴጋ፣ ሊያሸው እናሳያችኋለን። እኛ ባለጌዎች አለን። እኛ የእናንተ ተከታዮች ሾርት መመሪ ስለሆኑ አምጥተን እናንተ ሰጋቱራ ዝርግፍ ነው የምናደርገው። እያመጣን ፎቶ ጋለራችሁን እያመጣን እናሳያችኋለን። ጸጉር ያስተከልከው ጾታን ያስቀየርከው እጅጋየሁ ኪዳነ በአስራ አምስት ሲኖ ትራክ የተቆራረጠው ሰውነትን እያመጣን ሊያ፣ አንቺ ቀጥታ ዲፖዝት ገንዘብ ዲፖዝት የምታደረግ ሆን መስለች ስትበላይታችኋታል። የሆነ ባንክ ሂዳ እኮ ካሽ የምታስገባ ነው ይመስለው አባዬ እንዲህ አታላምድም። እኔ ግን ጥርስ ስስ ሆርሞን ሆርሞን እንትን እየወሰደ ነው እንዴ? አንተ የጾታውን የቀየረ እንትን ነው እንዴ? አምና ጆክን አም ሲሪየዝ ላይ የሴት ልጅ እኮ ሳቃላት አለ እንዴ ባዶ ወይ፣ የሰው ልጅ ትክክለኛ ጾታዊ ማንነቱ የሚታወቅ ሲስቅ ነው። አምና ጆክን ጾታዊ ማን እኔት የተማርኩ ሰው እንደው ታቃላችሁ፣ በዚህ ጉዳይ በጾታዊ ማንነት የሚወጣው ሲስቅ ነው። እግዚአብሔር ሊያሸው ሳቋም ብቻ

ሳቋን ስሰማው ያ ማርያምን ደንግጫለሁ የሆነ ቀን ራሱ የሆነ ቤት ገብቼ ስናገር ነበር ሂጂ ወደዛ ምናምና ሊያ እርግጠኛ ናችሁ ሴት ናት ወይ ሳቋስ ይ አይሰማሃል እኔ እኮ ልሽ ምን ወጣቃለሽ አንቺ ያው ተምረሻል አንቺ እንኳን አላናገር ብለሽ ነው እንጂ እኮ እንደ ተማርሽ ታስታውቂያለሽ ያው ግጥምሽን ምናምን ስትጽፊ ነው ስታነቢ ነው እኛም እንግዲህ የሴት የሰው ልጅ ዋና ማንነቱ ድምፃዊ የሰል ፆታውን ቢለውጥም ሳቁ አይለወጥም ሌላውን ፕራክቲስ ያደርጋሉ? አለ እንዴ ሳቱ ከውስጥ ነው የሚወጣው። ሁሌ ወጠፋጅ ኢደር የበል እውነት ንደመቱ ያልበሰለ በግ በልታለች። አልሞተም በጉ፣ ወይም የዋጠች እኛ አንጉተዋለች። ይሁለኛ ሀይባይ እኮ ስላጣችን ያ እውነቱን ለመናገር እዚህ ቲክታክ ላይ ሁሉም ስነ ስርዓት አላቸው። ሁሉም ግብረ ገባላቸው ገብተዋል። አሁን የሆነ ነገር ስትል የሆነ ሰው ደንግጦ ይተዋል። ሊያሾ እስከ ዛሬ ድረስ ተዳፍሯት ማንም፣ ሁሉም ማኛውን በላቸው እነማንም በላቸው። ሊያሾ ተዳፍሮ የተናገራት ሰው ልታገኛ ትችላል። ልክ አስገባታለሁ። ደግሞ አጋዘናት እየበላች ለምግብ። እኛ የምናውቀው ገበታ ክቡር ነው። ስነስርዓት ይዘ ነው የምትበላው። እየተበላ ይወር ቆሎ ወይ የሆነች የሆነች ነገር ይዘ ብታወራ ችግር የለም። ቡና እቺ እኮ እየበላች አንድ ጎርሳ ሳቋ የወንድ ነው። በጌዋ ጠች ጎረምሳ ሳ ነው የምትመስለው። በዛ ላይ አባቱበጣናሆነ ራሱ ወንድ ያስንቃል። እኔ በህይወት እንደዚ አይነት የሚበላ ሰው አይቼ አላውቅም። የሆነ እንትን ላይ ዲስከቨሪ ቻናል ላይ የሆነ ጉማሬ ሲበላ አስታውሳለሁ። አሶርነ ምልች ልክ እንደሷ ነው እና የሰው ልጅ ሁሉ እንስሳ ነው ይባላል እና ምናልባት እሷ ሊኔጇ ኢቮቭ ያደረገችው ከጉማሬ ሊሆን ይችላለኝ። እንሄድበታለን፣ ነገ በሰፊው ታውቄልህ። እነዚህ ከወደቁ መላእክታ ጋር የሚወለሁን እኔ እነዚህ ከተወረወሩት ከሁለት መቶ መላእክታኖች ውስጥ ይሄ መልከ ጥፉ አሉ፣ እንደዚሁም ደግሞ ከሰውም እንትን ያሉ አሉ። ነገ የሚለዛ ፍጥረት ስድስት ላይ ከሁለት መቶ ከወደቁ አንደኛው የእንስሳ ምስል ያለው አለ። ከዛ የወጡ ሊሆን ይችላል። ነገ ግን በሰፊው እንሄድበታለን።